የናሆሜ እናት ወደ ቤት መጣች። ምሩ በጣም ፈርታለች። እንዴትስ ተቀበለቻት? ምን አይነትስ አቀባበል አደረገችላት? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ በዚ ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደርጋችሁ ቤተሰብ እንድትሆኑ በክብር እጠይቃለሁ። ተወዳጅና አስተማሪ በሆነው በጽናት ድራማ ክፍል ስልሳ ወደ እናንተ መጥቻለሁ። ባለፈው ክፍል ላይ ጽናት ምሩን ስራ ልታግዛት ከኪራ ጋር ሄደው ነበረ። እዚህ ላይ ነበር ያለቀው። እናም መንገድ ላይ እየሄዱ እያለ ጽናትና ኪራ ገጠመኝ ጽናት የጓደኛዋን ቤት ታየዋለች በርቁ። ለኪራም እንድትለዋለች ውየነትና ቤት እኮ ይኸው እዚህ ጋ ብላ ትነግረዋለች። ከዛ ኪራም በጣም ተበሳጭቶና ተቆጥቶ ሄጅና አንኳኪያ ይላታል። አንኳኪና ግቢ ሲላት በጣም ይቅርታ ምን አናደደህ ምን አበሳጨህ ምን አስቀና ስትለው ኪራም በማን ነው ምቀነው እኔ ኪራ ነኝ ምቀነው በሰራተኛ ማ አልቀናም ይላታል ሰራተኛ ነው ያልከው ስራዬ እኮ ነው በስራዬ ማ አላፍርም ትለዋለች ጽናትም በሌላ በኩል ደግሞ ምሩ ና ናሆም ቤታቸውን አስተካክለው ጨርሰው ማለት ነው ምሩዬ ቤት አስተካክያለው ጨረስኩኝ አይደል ትለዋለች ለናሆሜ አንድ ነገር ብቻ ይቀርሻል ይላታል። ምንድን ነው እሱ ትላለች። እሷን በድንጋጤ የናሆሜና ስለሚመጡ በጣም ፈርታለች። መሪው ከዛም አንቺ ርፍ እንድትይልኝ ና አንድ ታርፊልኝ ነው ይላታል። ከዛም ጽናትና ኪራ ይመጣሉ። ለየብቻቸው ነበር የመጡት። ጽናት እንደመጣች መኝታ ቤት ነበር የገባችው። ና ልብሳን ቀይራ ምሩ ልታግዛት ቃላግዛት እያለች ልብሳ ልትቀይር ስትል ምሩ ትመጣለች ምንድ ጽናት ጽና ስትላት እንዴ ስራ ራግዝሽ ነዋ ልብሴ ልቀይር ትታታለች። እኔ ኮ ተኔ ከመጥሽ እንድትጫወች ነው እንጂ ጠራዎች ስራ ጨረርሻለሁ፣ ምንም አይነት ስራ የለም ትላታለች። ምሮ የፈለገችው ጽናት ከዛ መጥታ አብረው እንዲሆኑና እንዲጫወቱ ነበር እንጂ ለስራ አልነበረም። አምሮም ስራዋን ጨራርሳ አማቷን በመጠበቅ ላይ እንዳለች ትነግራታለች። ግን እንደፈራችና ልቤ ትርትር እያለች ነው እኔ በጣም ፈርቻለው፣ ትላታለች። ጽናትም አይዞሻት ትፍሬ እንዳንቹ አይነት ምራት ማግንታ እጇን እጅሽን ስማ ነው ልጇን ውሰጅልኝ የምትልሽ እያለች ታበረታታታለች። በዛን ሰአት እንደ ሳያል እየተጫወቱ ናሁም እና ኪራም ሳሎን ቁጭ ብለው እየተጫወቱ ነበረ። ናሁም በአጋጣሚ እናቱ ደወለላት፣ እናቱ ስትቀር ደወለላት ና ምንቆይች ሲላት ሰው እንደሞተና ለቅሶ ቤት እንዳለች ትነግረዋለች። ከዛ ምል ከኪራ ጋር ታታቀውሞይ ከሊ ይባላል እያለ ይነግረዋል። እና ኪራም መጀመሪያ ላይ አላቀውም ብለው በኋላ ላይ የሆነ ገጠመኝ ምናምን ሲነግረው ኪራም ያስታውሳል። ወይሳቸው ናቸው እንደ እያለ ወይኔ መራዊት፣ አሁን እንደዚህ አስደክሚያት መራዊትን እንደዚህ ሚስቴ ለፍታ ደክማ ምግብ ሰርታ ቤት አስተካክላ አሁን ቀረች ስላት ምን አይነት ስሜት ይሰማታል ይለዋል። ታዲያ ፈልጋ ና ወዳኳ አይደለም፣ እናት የቀረችው ለቅሶ ገጥሟት ነው። ይህን ደግሞ መራዊት ትረዳለች፣ የምትረዳ ሰውናት ይላል ኪራ። ጸናትም አይዞሽ ቆንጆ ምግብን የሰራሹ ምንም እንዳትፈሪ ትስ እያለች ስትላት ምሩም አፏ ላይ ወርቅ ያደርግልኝ ስላለች ጸናትም እየቀልደች እንዴት ታነቁ ነው እንዳይንቃት ነው እንዳይ ትላታለች። እንደዛ ስትላት ደግሞ አንቱ አንች አትበይ ደግሞ ቀረች ስትላት አንደ አንቱ አንት ነው እንደምት አንደ አንቺ አንደ አንቱ አትበይ አመቱ ሽኮናቱ ስትላት ወይኔ እኔ ኮ ቀላቀላለሁ ትላለች ምሩ። አንቺም እኮ የእነ ኪራ ናት እትዬ ሲመጡ አንዴ ያንቶ አንዴ ያንቹ ነው የምትሉት ትቀላቅ ያለች ስትላት እንጽናትም እኔ እኮ ሰራተኛ ነኝ ትላለች። ምሮ በዛን ሰዓት በጣም ተሰማት እና በጣም ይቅርታ ማስታወስ ፈልጌ አልነበረም ትላታለች። ጽናት ችግር የለውም ይቅርታ ያስብልም አንቺ ይህ ማስታወስ ፈልገች ሳይሆን የኔን መልካም ነገር ወይም መልካም ምኞትሽ ነው የገለጽሽልኝ ትልና ታቅፋታለች። አሁን ወደ ሳሎን እንሄድ እየተባባሉ ያለ ግን እኔ አንድ ጥያቄ ልጠይቅሽ፣ ጽናት፣ አሁንም ሀሳብ አልቀየርሽም ወይ ስላታለች። እኔ ፍቅርን አትግፊ፣ ፍቅርን መግፋት ጥሩ አይደለም። ፍቅርን መግፋት ጥሩ እንዳልሆነ ትነግራታለች። እስካሁን ያደረግሹ ነገር የተሳሳተ መንገድ ቢሆንም አሁንም ግን ጊዜው አረፈደም ስላታለች። ጽናትም ምን ላድር አባቴስ ስትል ነበር የመለሰችላት። ምሩም የአንቺ አባት እኮ የሰውን ስሜት የሚረዱ አባት ናቸው። ስንትም እንኳን የሰውን ስሜት የማይረዱ አባቶች እንኳን ቤተሰቦች እንኳን በፍቅር ጉዳይ ግን ብዙ መስዋዕት ይከፍላሉ ትላታለች። ምሩም እሺ ጽናት ግን እኔ እንደ ህትም እንደ ጓደኛም አንድ ነገር ልምከርሽ። አሁን ላይ የወሰንሽው የተሳሳተ ውሳኔ ነገ ላይ እንደ ጸጸትሽ እና ተጽዕኖ እንዳሳድርብሽ የሚያሳድርብሽ ቀን እንደሚ እንደሚመጣ እንዳትዘነጊ፣ ስትላት ጽናትም እሺ አሁን ታዳ ምን ላደርግ ትላታለች። ልብሽ የሚልሽን ስሚ፣ አሁንም ቢሆን ጊዜው አረፈደም ትላታለች። ለኪራ ያለውን እውነት ተናገሪ፣ ያለውን እውነት ብትናገሪ ነው የሚሻለው ስትላት ጽናትም እሺ በቃ እናገራለው ትላለች። ታዳ ጽናትና መሩ ወደ ሳሎን ኪራና ናሆሜ ወደተቀመጡበት ሄደው ነበረ እዛም ሄደው ናሆሜን፣ የኪራ እናት እንዴት ቆዩ በማለት ትጠይቀዋለች። ለቅሶ እንደገጠማቸው እና ዝላይ እንደሆነች እና ኪራ ናሆሜንና ምሮም ሄደው ለቅሶ መድረስ እንዳለባት ይነግራታል። በፍጹም አላደርገውም፣ ይሄንማ ቀድሜ ሳልተዋወቅ እንዴት ነው መሄደው? ትላለች ምሮ። ፅናትም አዎ መጀመሪያ መታወቅ ነበረባት፣ አሁን እንዴት ትሄዳለች? በማለት ምሩን ትደግፋታለች። ናሆሚ መሮኒ በጣም አድርግ ሚያት፣ አሁን እናት ስለ ቀረች በጣም ደብሯታል። ስለዚህ ለምን እዚህ አናድርም ይለዋል ኪራን። ኪራም በፍጹም እዚህ ከጽናት ጋር እንደማያደር እና ጽናት ባለችበት እንደማያደር ይነግረዋል። አሁን ከሷ የምትርቅ ይመስላል እያለ ናሆምም ይቀልድበታል። ከዛ በመካከልም በሀሳብ ተስማምተው እነ ኪራ እነ ናሆሜ ቤት እንደሚያመሹነ ኪራ ወስነው ነበረ። ከዛ መጠጥ እየጠጡም በመካከል ጽናት ትንሽ ሞቅ ብሏት ወይም ሰክራ ነበረ ጽናትም ትንሽ ሞቅ ስላላት ሳቅ ሰክራ ስለነበር ማለት ነው። ሳቅ በሳቅ ሆና ነበር። ኪራም እንዴት ነው የምታምረው? እንዴት ነው ፈገግታዋ? ሁሌም ላስክራት እንደ እያለ ነበር። ጽናትም ነገሩን ትቸው እንጂ ፍቅር አዋቂ ነኝ ትለዋለች፣ በሳቅ ተሞልታ። ከዛ በመካከልም አንድ ጨዋታ ላምጣ አለች። እሺ እንጫወት ብለው ሁሉም እሺ በጽናት ሀሳብ ተስማሙና ልመጫወት ወሰኑ። ከዛ ጨዋታውንም ቁጥር የያዘ ሰው ቁጥሩን ያወቀ ጥያቄ ይጠየቃል በማለት ነበረ። ከዛም ቁጥርን ይይዛለው አለች። ምሩ እሺ በጣም ጥሩ፣ ስለዚህ ጨዋታውንም ጀምር ብለው ጨዋታ ጀመሩ። ቁጥር ያዘች። ቁጥር ስታስጠራቸው ኪራም አላወቀም፣ ናሆሜም አላወቀም ነበር። ጽናት ያን ቁጥር የያዘችውን ቁጥር ምር አወቀች ማለት ነው። ከዛ ስለዚህ ጠያቂ የሚሆነው ደግሞ ማን ነው በማለት ጠያቂ የሚሆነው ደግሞ ተቀራራቢ ቁጥር ነው ተባለ። ተቀራራቢ ቁጥር ደግሞ የጠራው ኪራ ነበረ። ሶስት ቁጥርን ጠርቶ ነበረ። ከዛም በቃ የቁጥሩን ተቀራራቢ ሰው ይጠይቃል ሲባል ኪራ እድሉን አገኘ ጽናትን ለመጠየቅ ማለት ነው። ከዛም ኪራም ቀጥታ ወደ ጥያቄው ሲሄድ ጽናት ትጠይኛለች ወይ በማለት ሲጠይቃት ጽናትም ምን ማለት ነው ትለዋለች። የጠየቁስ ጥያቄ ቀጥታ ነው ትክክለኛ መልስና ቀጥተኛ መልስ ነው ፈልገው ሲላት፣ አልጠላህም፣ እንዴትስ ልጠላህ እችላለሁ፣ ልጥላህ ብልስ በምን አቅሜ ትለዋለች። ኪራም ታዲያ ካልጠላሽኝ ለምን ለሌላ ሰው ልትድርኝ ወሰንሽ? ይላታል። ጽናትም በዛ አጋጣሚ እናትህ ወይም ቤተሰቦችህ ስትለው ቤተሰቦች ምን ሆኑ እናቴ ምን ሆነች? እያላትያለ እያለ የጥያቄ እንግዲህ ህጋቸው የገሙ ህግ ወይም የጨዋታው ህግ ማለት ነው። አንድ ጥያቄ መጠየቅ ብቻ ስለሆነ ጥያቄ መጠየቅ ብቻ ያለው አንድ ጥያቄ ነው። ስለዚህ ስለዚህ ወደ ጨዋታው ትላለች። ምሩ ምሩ ነበረች ያስቆምችው ማለት ነው። ነገሩ እንዳይወጣ በስጋር መንፈስ ሁሉንም ነገር ጽናት ዝርግፋ ጋ እውነታውን ለኪራረስ ነግረው ነበር። ምሩ ግን እንዲወጣ አልፈለገችም እና ኪራ ማንነው ናሆም ወይም ደግሞ ያበሰበችው ነገር አለ ትናገር፣ ሲላት ለምን ለማስቆመሻት ሲላት፣ አይ ጨዋታው ህግ ነው ስላለች ምሩ። ከዛም ኪራ በመካከል የሆነ ነገር እንዳለ በቤተሰቦቹ አንድ ፍንጭ አገኘ ማለት ነው። ምሩ በተኛችበት ኪራ ሲጠይቃት ነበረ። ሲጠይቃት ግን የደበቃች ነገር አለ የሆነ ነገር አለ ሲላት፣ ጽናት ልትናገር ስትል ያስቆመሻታል። ስለዚህ እውነታውን ንገሪ ሲላት በፍጹም ምንም አይነት ነገር የለም በማለት ድርቅ ብና ብላና ግግም ብላ ነገሩን እንዳለ ለመደበቅ ሞክራለች። ሜሩ ናሆሜም እስከ መቼ ነው እንደዚህ የሚደበቀው? በጣም አዝናለው ብሏት ነበር። የተኛው ጽናትና ኪራም ወደ ቤት ሄደው ነበረ። ወደ ቤት ሄደውም ራሴን አመመኝ ያለች ነበር ጽናት። እንደሚያመቅሽ እያወቅሽ ለምን ጠጣሽ ሲላት፣ እናንተስ ስጠጣ ለምን ዝም አልከኝ? ለምን አልከለከልከኝም? እስከ መሰክር ድረስ ለምን ዝም አልከኝ ትለዋለች። እሺ አሁን ግቢና ረፍት አድርጊ ተኚ ሲላት ወይም ደግሞ እጅ ስላምጣልሽ ለጨጓራሽ ምናምን እያላት ነበረ። በሌላ በኩል ደግሞ ናሆሜና ምሩ እየተጫወቱ ፀጉራን እየሰራላት እያለ በአጋጣሚ በር ተንኳኳ። በር ሲንኳኳ ሰኒ ናት ወይም ጓ ሌላ ጓደኛ ናት ብለው ነበር ያሰቡት። ከዛም በሩን ሲከፍተው የናሆሜ እናት ናት። የናሆሜን እናት እማዬ ብሎ ቅፍ ሲያደርጋት ሰላም ሲላት ማለት ነው ምሮ የምትገባበት ጨነቃት በጣም ተጠበበች ማለት ነው። ከዛም ሰላም ትላታለች። ሰላም ብላትም ምሮ በጣም ደንግጣ ስለነበረ ቀጥ ብላ ነበረ የቆመችው ማለት ነው። ቁጭ በይም የለም ቁጭ ማላለችም። ከዛም የናሆሜ እናት ትቆያለሽ እንደ ምሮ ትላታለች። አይ ለሄድ እንደ ትላለች። ሄጅ መቻ አልኩሽ፣ ቆመች ቆመሽ ቀረች፣ ቁጭ በይ ነው ያልኩሽ ትላታለች። ምሮም በጣም ደንግጣ ቁጭ አለች ማለት ነው። ሄራሁ እናትም እንደ እናትሽኝ ምንም አትጨናነቂ እያለቻት ነበረ። ምሮም ምግብ ለማቅረብ ምናምን በደግ ብላ ትሄዳለች። አፍሳህታል ቆንጅ ልጅ ናት፣ ባለሙያ ናት ተለዋለች እያለችም ተመክረዋለች። ግበመካከልም ሁለቱንም ልጅ እንደወልዱ ትመክራቸዋለች ማለት ነው። አለምዬ ልጅ እንደወልዱ ስትመክራቸው ግን ናሆሜ በጣም ደስተኛ አልነበረምና አሁን ላይ ቸኮል ንኮ ምናምን ሲላት ምንድን ነው ያለችው? አለምዬ ወይም ደግሞ የናሆም እናት ማለት ነው ልጁ ልጁ ስትባሉ ግን የዘመኑ ወጣቶች እንደምትፈሩት ያክል ፈጣሪያችሁን ብትፈሩ ግን ምን ችግር አለው በማለት ነበር የመለሰችለት። እንደዛ ያለችት እየቀለደችልበትም ማለት ነው ቀል ያዘለ ሆኖ ቁም ነገርም እያወራቸው እያለ እኔ የቀለድኩ አደለም ትለዋለች። በኋላም ደግሞ ምሩንም ቁጭ አርጋ ለብቻዋ ማለት ነው ልጅ መውለድ እንዳለባቸው እኔ በደምጽ ዝንጥ አርጌ የድራቸዋለሁ እያለችም ስትመክራት ነበረ። ምሩም አሁን አልቸኮልንም ወይ በማለት ስትመልስላት፣ ምንም ችግር የለውም ምንም አልቸኮላችሁም ምንም ችግር የለም አንቺ ብቻ እሺ በኝ እንጂ ትላታለች። ምሩም በዛ አጋጣሚ አንዳይ አንቱ አንዳይ አንቺ እያለች ነበረ። እንደዚህ አትበይ፣ አትጨናነቂ፣ አንዳይ አንቱ አንዳይ አንቺ አትበይኝ፣ እንደናትሽኝ ብዬሻለሁ ደጋግሜ ምንም ችግር የለውም ትላታለች ከዛሽ ማየ በማለት ትመልስላችኋል ማለት ነው። ስለዚህ የናሆሜ እናት ምሩን በጣም ወደዋታል ማለት ነው። ኪራና ጽናት ፍቅር ደግሞ እንግዲህ መጨረሻው ምን ይሆን? ትንሽ ፍንጭ አግኝተዋል። ምክንያቱም ኪራ ይህን ነገር ከማጣራት ወደኋላ አይልም። ስለዚህ ኪራ ይህ ሁሉ የቤተሰቦቹ ሴራ እንደሆነ ወይም ደግሞ የቤተሰቦቹ እንደሆነ ጽናት ምንም ነገር እንደሌለባት የቤተሰቦቹን ወይም ያባቱን ቃል ላክብር ብላ እንደሆነ መጨረሻውን መስማቱ አይቀርም ማለት ነው። ምክንያቱም ትንሽ ፍንጭ ስላገኘ ከዚህ በኋላ የማጣራት ሂደት ላይ ነው ማለት ነው። እንግዲህ ቀጣይ ጽናት ትነግረው የሆነስ ወይስ ምሩም ትነግረው የሆነ አይታወቅም። እንግዲህ ቀጣይ ኪራ መጨረሻውን ወይም ደግሞ በምን ምክንያት ጽናት እንደዚህ ልትርቀው እንደቻለችና ለሌላ ሴት ልትድረው እንዳሰበች ያ ቃል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ብስትረፍ ይበልልኝ። ባይ ባይ።